ለሆነልኝ ሳልሆን ለእሱ እንደዚህ ማበዴ በጤና ነው ወይ? ይጣራልኝ ጉዴ ብላለች ሀይሚዬ። እሱም ያው የብሩኬ ጉዳይ ማለት ነው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የማዕዚ የመሪዋ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የኔ ምርጦች፣ የኔ ምርጥ ምርጦች። እንግዲህ በአዲስ ቪዲዮ ሀይሚዬ እየቀወጠችው መታለች። የኛ ጨረቃ የኛ አበባ። ትናንትና እንደምታውቁት የልደቷን ቪዲዮ በጉጉት ስንጠብቅ ነበር፣ ነገር ግን ይዘውት የመጡት ሌላ ነገር ነበረ። ዛሬም እንጠብቃለን። በእርግጥ በእሷ ቻናል እንዲለቀቅ ይመስለኛል። ከትናንት ወዲያ ዕለት በእሷ ስለለቀቀች ትናንትና ደግሞ በብሩኬን የተለቀቀው፣ ዛሬ ግን እንጠብቃለን። የሌለ በቃ ሮማንቲክ የሆነ ቪዲዮ ነው የምንጠብቀው። አንዴ እና ሀይምዬ የኔ ድንቡሼ ደግሞ እንዴት እንዳማረባት አምሮባታል። እውነት ያው ይሄ ዘፈን ለማን ነው? ለብሩኬን የተዘፈንለት ብሩኬ ደግሞ አንድ ሊዳ ነው ማን የምትባላለች። እንግዲህ ያው እሷ በእርግጥ ኮንትራት ነው የመጣችው። ኮንትራቷ ሲያልቅ ትሄዳለች። ከዛ በኋላ ሁለቱ ይቀጥላሉ ማለት ነው። አቤት! እኔ ግን ማለት ሶሻል ሚዲያ በቃ የፈጠራ ስራ ላይ አንደኛ ነን እኮ አንደኛ በስማ በቅ ይፈጠራል እንደጉድ። ግን ለመልካም ነገር እንደዚህ ብንንቀሳቀስ መልካም ነገር ላይ እንደዚህ ብንሮጥ እንዴት ደስ እንደሚለኝ እኔ በበኩሌ ማለት ነው። አንዳንዶቻችሁ የምትፈጥሩት ነገር በጣም ይገርመኛል። እና ለማንኛውም ሀይሚ የኔ ቆንጆ፣ የእኛ ጨረቃ፣ የእኛ እንቁ፣ የእኛ ድምቀት በተፊት ትናንትናኩ ከጠዋት ጀምሮ ፎቶ ፖስት ከተደረገበት እስከ አስራ ሁለት ሰዓት በቃ ሀይሚ፣ በዛም ስትሄዱ ሀይሚ፣ በዛም ስትሄዱ ሀይሚ፣ ትልቁም ትንሹም አድ እውነት፣ አንዳንድ ጊዜ የሰው ሞደድ ይስጠን። በቃ ጸሎ ስታደርጉ ማለት ነው ከምንም በላይ በቃ ፈጣሪ ሆ የሰው ሞደድ ስጠን በሉ። ይስጣችሁ ለሆላችሁ ማ ሜን ይስጠን እና እኔ ትናንትና ጉድ ጉድ ጉድ አይቻለሁ። በቃ የሌለ ማለት ነው። እና ግን ያው ትናንት ባለመለቀቁ ብዙዎቻችንን ቅሬት አስ ብሎናል። ነገር ግን ያው በብሩኬ ቻናል ደግሞ የመጡበት ነገር በጣም ያስጠላ ነበረ። ትናንትና በጣም ነው የሚደብረው። በቃ አልናደስ እኛ የምንጠብቀው ነገር ስላልሆነ ይሁን የምንጠብቀው ሌላ እነሱ የመጡት በሌላ ይመስለኛል። ብሽሽቅ የበዛበት ነው። ቡራሷን ማብሸቅ ላይ ነው ያለው አዲሷ ጩጬ እንደዛው እኔ ግን አንዳንድ ጊዜ ይሄ ነገር ረዘም ካለና የሆነ እንትን ሲል ጥሩ አይደለም ብዬ ነው የማስበው። ቁም ነገር ልጅቷ አንደኛ መለጣ ጠፋ ብስታለች ከብሩኬ ላይ እና በአሁን ሰዓት ጊዜው ከባድ ነው። ሰውን አትመኑ። ሐይሚም ብሩኬ ማለት ነው። ሰውን አትመኑ ያለንበት ጊዜ እህት እህት የእህቷን ባል የምትቀማበት ጊዜ ላይ ነው ያለነው እና ለስራም እንኳስ ቢሆን እንደዚህ እስከ መሆን ደረጃ ባይደረስ ጥሩ ነው ብዬ አስባለሁ። ሀይሚዬ ራስሽን ጠብቂ። ለማንኛውም ብሩኬም ራስህን መጠበቅ አለብህ ማለት ለምትናገሩት እና ለምትሄዱበት ነገር ጋብ እየፈጠራችሁ። በእርግጥ አንተ ቀድመህ ተናግረሃል። ምንም ነገር እንዳይከፋችሁ፣ ቅር እንዳይላችሁ፣ ፈታ ብላችሁ ተከታተሉን ብለሃል። ሶ ያው ምን እየተሰራ እንደሆነ ይገባናል ግን የምትቀርቡትንና ለስራም ቢሆን በአብሯችሁ የሚሄድን ሰው ማወቅ አለባችሁ ብዬ ነው የማስበው። እንደ እኔ ማለት ነው፣ እንደ እኔ ከጀርባ ያለውን ነገር በደንብ ማጥራት አለብህ ብዬ አስባለሁ። ምክንያቱም በአሁን ሰዓት በጣም ከባድ ነው። እውነት ምቀኛ፣ ሸረኛ፣ ተንኮለኛ ነው ያለው። አንድ መልካም ነገር የሚያስብ ሰው የለም። እንዳደ ጻረው ጓደኛው ወይ እናንተ ሊያዛጋኝ ነው እንዴ ሰው እንቅልፍ የመታለ ነገራችን ላይ ቀንቀን ስለምተኛ አሁን ሃይሚዬን ሳያት ነው እስኪ ቆይ ትንሽ ላወራ ብዬሽ እንጂ ልተኛ ነበረ። እና በጉጉት እንጠብቃለን። የዛሬ ቪዲዮ ሃይሚዬ በድጋሚ ኮንትሮለርሽ ልን ብለናል። በስማም ጓደኞቿ እራሱ ሃፒ በርዝዴይ ሃፒ በርዝዴይ ከእንት ላይ ኢንስታግራም ላይ እንደ ጉድ እንደ ጉድ ነው መልካም ምኞታቸው፣ እና በጣም ደስ ይላል። አመት ከአመት እያደርስሽ፣ ቀጣይ አመት ደግሞ ደስ በሚል ሁኔታ እንጠብቃለን። ቀጣዩን አመት ማለት ነው። እና ሁሌም ደስተኛ ሆነሽ መልካም ነገሮች በማድረግ ከፍ ብለሽ እንድናይሽ እመኝልሻለሁ፣ የእኔ ውድ ነገር። ከብሩኬ ጋር ደግሞ አንድ ላይ ሆናችሁ ቀጣይ አመት ማ ሰርግ እንጠብቃለን እንጂ ሰርግ አጠብቁም። ቤተሰብ እውነት እኔ ሰርግ ጠብቃለሁ። የሚቀጥለው አመት ቀጣይ አመት ሳይሆን አሁን መስራት አለባቸው። የተወሰነ ሰራ ሰራ ሰራ አድርገው ሸቅለው ከዛ በኋላ ወደ ትዳር፣ ከዛ አራቶቹ ልጆች ይመጣሉ ማለት ነው። ገና ሳይወለዱ እኮ እነሱ ክፍፍል ይዘዋል። ምስኪኖች አይ አምጫላ በጣም አምጫላ በጣም እየተባባሉ ነው እንግዲህ እነዚህ አራት ልጆች ጉዳይ። ምኞት አይከለከልም። ያው ተወልዳላችሁ አራቶች ልጆች። እናንተ ብቻ ፍቅር ሆኑ እንጂ ፍቅር ሆኑ እና ውዶችዬ፣ ማሮችዬ እኔ ውዶች፣ በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። ባይ ባይ። ጤና ሁኑ።